እሺ አሁን በትክክል አለው አይደለ? በደንብ ይሰማል። እሺ ክብር ለአምላካችን ለእግዚአብሔር ይሁን። እንደዚህ ቢሆን ጥሩ ነው። እንግዲህ ለተከታታይ ሶስት ሳምንታት ከታሪካዊ ዳራ ጨምሮ ምዕራፍ አንድን መግቢያ የሆነውን ምዕራፍ አንድን ዮሐንስ ራዕይ ተመልክተናል። ዛሬ ደግሞ ዮሐንስ ራዕይ ምዕራፍ ሁለት ነው የምንመለከተው በነዚህ በ29 ቁጥር ባሉት ሁለተኛው ምዕራፍ ላይ አራት አብያተ ክርስቲያናት ተዘርዝረዋል። አራቱ አብያተ ክርስቲያናት ባህሪያቸው ምን እንደሚመስል ጌታ ኢየሱስ ክርስቶስ የገለጠውን እንመለከትና የዛሬውን ጥናት እናጠቃልላለን ማለት ነው። እንግዲህ ሁላችንም እንደምናውቀው ባለፈውም ስናጠና እንደነበረው በሐዋርያ ስራ ምዕራፍ 19ና ሀያ ጳውሎስ ሶስተኛ የሚሽነሪ ጉዞ አድርጎ በኤፌሶን ከተማ በነበረ ጊዜ የኤፌሶንን ቤተክርስቲያን መሰረተ። ያቺ ቤተክርስቲያን ከተመሰረተች በኋላ ጢሞቴዎስ አገልግሏታል። ዮሐንስ አገልግሏታል። ቢያንስ አምስት የአዲስ ኪዳን መልእክት ተጽፎላታል። ኤፌሶን ቤተ ክርስቲያን ከአንድ አጥቢያነት ወደ አስር አጥቢያነት ተሸጋግራ ነበር። ከአስሩ አጥቢያ ቤተ ክርስቲያን መካከል በዋናነት ችግር እንዳለባቸው ተደርገው የተገለጡና የተዘረዘሩት ደግሞ ሰባት አብያተ ክርስቲያናት ናቸው። ስለዚህ ከሰባቱ አብያተ ክርስቲያናት ምዕራፍ ሁለት ላይ አራቱ ተዘርዝረዋል። ዛሬ የምንመለከተው አራቱ አብያተ ክርስቲያናት ምን እንደሚመስሉ ስንመለከት ለመግቢያ ያህል ክፍሉን ከማንበቤ በፊት የኤፌሶን ቤተ ክርስቲያን ግዴለሽዋ ተብላለች። በምንድን ነው ግዴለሽ የሆነችው ከተባለ የቀደመውን የክርስቶስን ፍቅር ቸል በማለት ነው ግዴለሽ የተባለችው ሁለተኛው ከኤፌሶን ቤተክርስቲያን በመቀጠል የምናገኛት ሰርሜነስ ቤተክርስቲያን ትባላለች ሰርሜነስ ቤተክርስቲያን ከኤፌሶን በተለየ ሁኔታ የተሸለመች ቤተክርስቲያን ተብላለች በሶስተኛ ደረጃ ያገኘናት ቤተ ክርስቲያን ደግሞ ጴርጋሞን ትባላለች። ጴርጋሞን መገለጫዋ ምንድን ነው? ደብል ማይንድ የሆነች ከዓለም ጋራ የምታመቻመች እና ዓለምን የምትመስል ከዓለም ጋራ የምትስማማ ቤተ ክርስቲያን እንደሆነች ተወቅሳለች። በአራተኛ ደረጃ የምንመለከታት ደግሞ የቲያጥሮን ቤተ ክርስቲያን ትባላለች። ቲያጥሮን በምንድን ነው በክርስቶስ ኢየሱስ የተገሰጸችው ሲባል ብልሹ ቤተክርስቲያን ተብላለች። ስለዚህ አንድ የታወቀ የቤተክርስቲያን አባት ምን ብሎ ተናገረ? በጣም ዘመናዊ የሆነ ህንፃ ያላቸው፣ ከውጭ የሚያምሩ፣ ከውጭ የሚያብረቀርቁ፣ ከርቀት የሚሰቡ የሚስቡ ህንፃዎች ያሏቸው አብያተ ክርስቲያናት በውስጣቸው የሞቱ ምዕመናንን የሚያስተናግዱ ሊሆኑ ይችላሉ። ከውጭ ደግሞ እጅግ በጣም ያረጁ የደከሙ የጎሰቆሉ አብያተ ክርስቲያናት የሚመስሉ ደግሞ በውስጣቸው በጸሎት የታነጸ በእግዚአብሔር ቃል የታነጸ እና የጠነከረ የበረታ ምዕመን ያላቸው አብያተ ክርስቲያናት ሊሆኑ ይችላሉ። ስለዚህ አብያተ ክርስቲያናትን ወይም ቤተ ክርስቲያንን ውጫዊ በሆነ ገጽታ መመዘንም መመርመርም አይቻልም ብሎ ተናገረ። ከዚህ በተጨማሪ በጣም የምነግራችሁ ነገር አብያተ ክርስቲያናት ምን እንደሚመስሉ አጥቢያ ቤተ ክርስቲያናት ምን እንደሚመስሉ የእያንዳንዳችን ሕይወት ደግሞ ምን እንደሚመስል በግልጽነት ኤክስሬ ማንሳት የሚችል መመርመር የሚችል መርማሪና ልካችንን ተናግሮ ከወዴት እንደወደቅን ሊያስረዳ የሚችለው ማን ነው ከተባለ፣ ጌታ ኢየሱስ ክርስቶስ ብቻ ነው። ስለዚህ ከአንድ አጥቢያነት ወደ አስር አጥቢያነት ያደገች የኤፌሶን ቤተክርስቲያን በጣም ብዙ አገልጋዮች ኢንቨስት ያደረጉባት አምስት መልክቶች የተጻፉላት ሶስት ዓመት ቆይቶ የመሰረታት ቤተክርስቲያን ብዙ አገልጋዮች ያገለገሏት ቤተክርስቲያን ምንም እንኳን ወደ አስር አጥቢያ ትደግ እንጂ እጅግ በጣም በሚያስቸግር ሁኔታ ውስጥ ነበረች። ያውም በአንደኛው ክፍለ ዘመን ማለት ነው። በጣም የሚገርማችሁ በሀያ አንደኛው ክፍለ ዘመን ብዙዎቻችሁ እንደምታውቁ ይሄ ትንሹ ኢስያ የሚባለው አካባቢ በአሁኑ ዘመን ቱርክ የሚባል አካባቢ ነው ናይንቲ ናይን ፖይንት ናይን ናይን ፐርሰንቱ ሙስሊም ነው። እቺን የመሰለች ቤተክርስቲያን አብያተ ክርስቲያናት ከምድረ ገጽ ጠፍታለች በአሁኑ ጊዜ። ስለዚህ ይህንን መልእክት ስናጠና የምንታነጽበት ሳይሆን የምንገሰጽበትና የምንጠነቀቅበት ነው ማለት ነው። ስለዚህ እያንዳንዱን ቁጥር ማጥናት በጣም ከባድ ነው። ዮሐንስ ራዕይን በተመለከተ እያንዳንዱን ቁጥር ማጥናት እጅግ በጣም ከባድ ነው። ስለዚህ ባለፈው እንደነገርኳችሁ በንባብና በጥናት መካከል እንደሚደረግ ዋና ዋና የሆኑ ጭብጦችን ነው የምንመለከተው። ዋና ዋና የሆኑ ጭብጦችን ነው የምንመለከተው። ስለዚህ ሀያ ዘጠኙንም ቁጥር ካነበብኩላችሁ በኋላ ጠቅለል ባለ ሁኔታ እያንዳንዱ አጥቢያ ቤተ ክርስቲያን ምን እንደሚመስል ደግሞ አጠር ያለ ጠቅለል ያለ ማብራሪያ ልሰጣችሁ ወዳለው ማለት ነው። ስለዚህ ዮሐንስ ራዕይ ምዕራፍ 2 ከቁጥር 1 እስከ 29 እንደዚህ ብሎ ይናገራል። በኤፌሶን ወዳለው ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በቀኝ እጁ ሰባቱንም ክዋክብት የያዘ በሰባቱም የወርቅ መቅረዝ መካከል የሚሄድ እንዲህ ይላል፣ ስራህንና ድካምህን አውቃለሁ ክፎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ። ታግሰህማል፣ ስለ ስሜም ብዙ ጸንተ አልደቀምቅም። ዳሩ ግን የምነቅፍብህ አለኝ፣ የቀደመውንም ፍቅርህን ትተሃል። እንግዲህ ከወዴት እንደወደቅህ አስብ፣ ንስሐም ግባ፣ የቀደመውንም ስራህን አድርግ። አለበለዚያ እመጣብሃለሁ፣ ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ የሚል ቃል አለ። ቀጥሎ ደግሞ ምን ይላል? ነገር ግን ይህ አለ፣ እኔ ደግሞ የምጠላውን የኒቆላውያንን ስራ ጠልተሃልና። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው በእግዚአብሔር ገነት ካለው ከሕይወት ዛፍ እንዲበላ ሰጠዋለሁ ይላል። ከአንድ እስከ ሰባት ያለውን እስቲ መጀመሪያ እንመልከት። እቺ ቤተ ክርስቲያን ምን አይነት ቤተ ክርስቲያን ነች? ብያችኋለሁ የቀደመውን ፍቅር በመርሳት ሰልተኛ የተባለች ቤተ ክርስቲያን ናት። እንግዲህ ሐዋርያው ዮሐንስ እንደምናውቀው የፍቅር ሐዋርያ ነው። ስለ ፍቅር ብዙ የተናገረ ሰው ነው። በትክክል ደግሞ ፍቅር እንዳላቸውና እንደሌላቸው መርምሮ መድረስ የሚችል ነው በእግዚአብሔር መንፈስ አማካይነት። ስለዚህ ቀድሞ መጀመሪያ ላይ ያላቸውን ጥሩ ነገር ያነሳል። መጀመሪያ ላይ ጥሩ ጥሩ የሆነውን ብርቱ ጎናቸውን ያነሳና በመቀጠል ደካማ የሆነውን ጎናቸውን ይናገራል። እቺ ቤተክርስቲያን በጣም በአስደናቂ ፍቅር በክርስቶስ ኢየሱስ ፍቅር የተጠመቀች አስደናቂ የክርስቶስ ፍቅር የተገለጠባት ቤተ ክርስቲያን ነበረች። መጨረሻ ላይ የኢየሱስ ክርስቶስን ፍቅር ቸል እያለች ነው የምንመለከታት። አንድ ነገር ልነግራችሁ እፈልጋለሁ። እንግዲህ ይህን ክፍል በምናጠናበት ጊዜ ፍቅራችን ምን ይመስላል? ለጌታ ቀድሞ በነበርነው አይነት ፍቅር አለን ወይ ብለን ራሳችን እንድንጠይቅ ያስገድዳል። ይህ ክፍል በጣም ጥሩ ስራዎችን እየሰራች ነው። ቀድሞ ስታደርግ የነበረውን እንቅስቃሴ አላቋረጠችም፣ ታገለግላለች። በጣም ብዙ ነገር ነው የሚታይባት። ነገር ግን ምን አድርጋለች? የቀደመውን ፍቅር ረስተሻል፣ የቀደመውን ፍቅር ትተሻል። ስለዚህ ወደ ቀደመው ፍቅር ተመለሽ ይላል። እንግዲህ አንደኛ ቆሮንጦስ ምዕራፍ 13ን ምንም አይነት ነገር ለእግዚአብሔር ክብር ብናደርግና ፍቅር የተባለው የእግዚአብሔር ባህሪ በህይወታችን ካልተገለጠ የምናደርገውን ነገር ደግሞ የምናደርገው በፍቅር ካልሆነ ሁሉ ነገር ከንቱ እንደሆነ እና እንደሚንሿሿ ጽናጽል እንደሆነ የእግዚአብሔር ቃል ይናገራል። ስለዚህ እቺ ቤተክርስቲያን በጣም ትልቁን ነገር ነው ሉዝ ያደረገችው። አክቲቪቲዎች አሉ። ታመልካለች፣ ቃሉን ታስተምራለች፣ ትጸልያለች፣ መቃወም የሚገባትን ትቃወማለች። ነገር ግን ያ የቀደመው ፍቅር ከልቧ ላይ ጠፍቷል። ስለዚህ ጌታ ኢየሱስ ክርስቶስ እችን ቤተክርስቲያን በምንድን ነው የወቀሳት? ምንድን ነው ያላት? የቀደመውን ፍቅር በመተዋ ምክንያት ግድ የለሽ ቤተክርስቲያን ብሏታል ማለት ነው። ስለዚህ ኤፌሶን የሚለውን ቃል የኤፌሶን ቤተክርስቲያን ስታስቡ ሁላችሁም ወደ አይምሯችሁ ሊመጣ የሚገባው ዋነኛ ነገር ምንድን ነው ከተባለ ከአንድ እስከ ሰባት ባለው ክፍል ላይ በጣም ብዙ ሀሳቦችን ታገኛላችሁ። በዋናነት ግን የቀደመውን ፍቅር ቸል በማለቷ ምክንያት ግድ የለሽ ቤተ ክርስቲያን ተብላ ተጠቅሳለች ማለት ነው። ሁለተኛውን ስንመለከት ከስምንት እስከ አስራ አንድ ያለውን ክፍል እንመለከታለን። በሰምርኔስ ወዳለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ ሞቶ የነበረው ሕያውም የሆነው ፊተኛውና መጨረሻው እንዲህ ይላል፣ መከራህንና ድህነትህን አውቃለሁ፣ ነገር ግን ባለጠጋ ነህ የሰይጣን ማህበር ናቸው እንጂ አይሁድ ሳይሆኑ አይሁድ ነን የሚሉ የሚሳደቡትንም ስድብ አውቃለሁ። ልትቀበለው ያለህን መከራ አትፍራ። እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወይኒ ሊያስገባችሁ አለው። አስር ቀንም መከራን ትቀበላላችሁ። እስከ ሞት ድረስ የታመንክ ሁን። የህይወትንም አክሊል እሰጥሃለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል የነሳው በሁለተኛው ሞት አይጎዳም እያለ ለሰምርኔስ ቤተ ክርስቲያን የተሸለመች የሕይወትን አክሊል የተቀበለች በስጋ እጅግ በጣም ድሆች፣ እጅግ በጣም የተጎሳቆሉ መከራ የተፈራረቀባቸው በወህኒ የሚጣሉ በብዙ ነገር የሚፈተኑ በሰውኛ በሰው አመለካከት ለሞት አንድ ቀን የቀራቸው ቋፍ ላይ ያሉ ይመስላሉ። ግን ጌታ ደግሞ ድሃ ነህ፣ ባለጠጋ ነህ ይላቸዋል። በመከራ ለሞት የተቃረብክ ነህ በብዙ ፈተና ውስጥ ታልፋለ ነገር ግን የህይወት አክሊል አለህ ይላል። ስለዚህ በመከራ የሚያልፉ አብያተ ክርስቲያናት በመከራ የሚያልፉ ክርስቲያኖች ብድራታቸው ምንድን ነው ተብሎ ቢጠየቅ የህይወት አክሊል ነው። ስለዚህ እቺ ቤተክርስቲያን፣ የሰርሜነስ ቤተክርስቲያን የኤፌሶን ግዴለች ስትሆን የሰርሜነስ ከኤፌሶን ቤተክርስቲያን የተወለደችው የኤፌሶን ቤተ ክርስቲያን ልጅ የሆነችው ሰርሜነስ ቤተ ክርስቲያን እንከን የሌለባት በጌታ በኢየሱስ ክርስቶስ ዓይን ፊት ስትታይ የተሸለመች ቤተ ክርስቲያን ሆና እንመለከታለን ማለት ነው። በጣም አስደናቂ ነገር ነው። እንግዲህ የሰርሜነስ ቤተ ክርስቲያን ከሰባቱ አብያተ ክርስቲያናት መካከል የተሸለመች ቤተ ክርስቲያን ነች። ብቸኛዋ የተሸለመች ቤተክርስቲያን የትኛው ቤተክርስቲያን ነች ቢባል፣ የሰርሜነስ ቤተክርስቲያን ነች። ከቁጥር 12 ጀምሮ እስከ 17 ደግሞ የምንመለከተው የጴርጋሞንን ቤተክርስቲያን ነው። ከ12 ጀምሮ እስከ 17 ያለውን ላንብብ። በጴርጋሞንም ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል የሰይጣን ዙፋን ባለበት የምትኖር የምትኖርበትን አውቃለሁ። ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለውን የታመነውን ምስክር አንቲጳስ በነበረበት ዘመን እንኳን ሃይማኖቴን አልካድክም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበልዓምን ትምህርት የሚጠብቁ ካንተ ዘንድ ስላሉ የምነቅፍብህ ነገር አለኝ። እነሆ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ከአንተ ዘንድ ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ መጣባሃለው፣ በአፌም ሰይፍ እዋጋሃለው። መንፈስም ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረው መና ሰጠዋለው፣ ነጭ ድንጋይንም እሰጠዋለው። በድንጋዩም ላይ ከተቀበለው በቀር አንድ ስም እንኳን የሚያውቀው የሌለ አዲስ ስም ተጽፏል እያለ ከ12 እስከ 17 ባለው ክፍል ደግሞ ስለ ጴርጋሞን ቤተክርስቲያን ይናገራል። የጴርጋሞን ቤተክርስቲያን በጣም ጥሩ ነገር ያላት ቤተክርስቲያን ነች። የሰይጣን ዙፋን ባለበት ሆና ስሙን ሳትክድ ሃይማኖትን ሳትክድ የጸናች ነች። ልክ የዛኑ ያህል ደግሞ የተነቀፈችበት ምንድን ነው ቢባል የስህተትን ትምህርት የአጋንንትን አምልኮ ምን የምታደግ ነበረች የማትቃወም ነበረች ከዓለም ጋራ የምታመቻመች ነበረች። ደብል ማይንድድ የሆነች ደብል ማይንድድ የሆነች ቤተክርስቲያን ነበረች። ስለዚህ የምነቅፍብሽ ነገር አለ አላት። መቅረዝሽን ይወስዳለው፣ በሰይፍ ይዋጋሻለው። ቶሎ ንሳ ግቢ ተባለች። በጣም የሚገርማችሁ ነገር ቅድም በመግቢያ እንደነገርኳችሁ ከተነቀፉት አብያተ ክርስቲያናት መካከል አንዷ ነች። መጨረሻ ላይ መቅረዟ ተወሰደ መቅደስ መወሰድ ማለት ምን ማለት እንደሆነ ታውቃላችሁ! ቤተ ክርስቲያን ከትውልድ ወደ ትውልድ እንዳትሸጋገር መሰዊያው ሲነሳ የእግዚአብሔር ክብር ከቤተ መቅደስ ከአማኝ መካከል ሲጠፋ ሲሄድ ከዛ በኋላ የሰይጣን መጫወቻ መሆን ነው ስለዚህ ፈርስ ሴንቸሪ ላይ ይህንን የሚያክል ማስጠንቀቂያ የተነገራት ቤተክርስቲያን ምን ሆና ነበረ? ጠፍታ ነበረ። ጠፍታ ነበረ። ስለዚህ እቺ ቤተክርስቲያን የተወገዘችበት ዋነኛ ነገር ምንድን ነው ቢባል፣ ከዓለም ጋር በማመቻመች ነው። ከዓለም ጋር በማመቻመች የምትታወቅ ከዓለም ጋራ የምትስማማ ቤተክርስቲያን እንግዲህ ከዚህ ዘመን ጋር ስናስተያይ የአሁኑ ዘመን ነፃነት ባርነት የሆነበት ጊዜ ነው። ዓለም ሰዎች ወደ ዓለም አይሄዱም ይባላል። በአሁን ጊዜ ታውቃላችሁ ሁላችሁም፣ በጣም ብዙ አገልጋዮች መድረክ ላይ እየተናገሩ ሲያስተጋቡት የኖሩት እውነት ነው። ሰዎች ዛሬ ዓለማዊ ነገር ሲያምራቸው ወደ ዓለም አይሄዱ ምክንያቱም ምክንያቱም ዓለም ያለችው ቤተክርስቲያን ውስጥ ነው ይባላል። ስለዚህ በዓለምና በቤተ ክርስቲያን መካከል ያለውን ልዩነት እንኳን ለይቶ ለመግለጥ እጅግ አስቸጋሪ የሆነበት ጊዜ ቢኖር ይሄ ጊዜ ነው እና ከዓለም ጋራ በማመቻመች ደብል ማይንድድ በመሆን ዓለማዊ በመምሰል እቺ ቤተክርስቲያን ስለተወቀሰች እኛ ደግሞ ዓለምን እንድንጠላ ክርስቶስን እንድንመስል ዓለማዊ የሆነውን ነገር እንድንቃወም፣ ክርስቶስን እንድንመስል ተጠርተናልና እቺ ቤተክርስቲያን በተወቀሰችበት ኃጢአት እያንዳንዳችን ላለመገኘት ራሳችንን ያለ ነውር ያለ ነቀፋ በመጠበቅ እርኩሰትንና አመፃን ልንቃወም ይገባናል ማለት ነው። በመቀጠል የምናገኘው የትያጥሮን ቤተ ክርስቲያን ከ18 ጀምሮ እስከ 29 በጣም ሰፊ ቁጥር የተሰጠበት ነው። እንግዲህ ዲቴይል እያንዳንዱን ነገር እንኳን ባንመለከት፣ ጠቅለል ባለ መልኩ በትያጥሮን ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ። እንደ እሳት ነበልባል የሆኑ ዓይኖች ያሉት በእቶንም የነጠረ የጋለ ነሐስ የሚመስሉ እግሮች ያሉት የእግዚአብሔር ልጅ እንዲህ ይላል። ስራህንና ፍቅርህን እምነትህንም አገልግሎትህንም ትግስትህንም ከፊተኛው ስራ ይልቅ የኋለኛውም እንዲበዛ አውቃለሁ። ዳሩ ግን ነቢይ ነኝ የምትለውን ባሪያዎቼ እንዲሰስኑና ለጣዖት የታረደውን እንዲበሉ የምታስተምረውንና የምታስተውን ያችን ሴት ኤልዛቤልን ስለምትተዋት የምነቅፍብህ ነገር አለኝ። ንስሐ እንድትገባ ጊዜ ሰጠዋት፣ ከዝሙቷም ንስሐ እንድትገባ አልወደደችም። እነሆ በአልጋ ላይ እጥላታለሁ፣ ከእሷም ጋር የሚያመነዝሩትን ከስራዋ ንስሐ ባይገቡ በታላቅ መከራ እጥላችኋለሁ። ልጆቿንም በሞት እገላለሁ። አብያተ ክርስቲያናትም ሁሉ ኩላሊትን እና ልብን የምመረምር እኔ እንደሆንኩ ያውቃሉ። ለእያንዳንዳቸውም እንደ ስራቸው እሰጣለሁ። ዳሩ ግን ይህን ትምህርት ለማትይዙ ሁሉ የሰይጣንንም ጥልቅ ነገር እነሱ እንደሚሉት ለማታውቁት ለእናንተ በትያጥሮን ለቀራችሁ እላለሁ ሌላ ሸክም እጭንባችኋለሁ። ነገር ግን እስክመጣ ድረስ ያላችሁን ጠብቁ። ድል ለነሳውና እስከ መጨረሻው ስራዬን ለጠበቀው እኔ ደግሞ ከአባቴ እንደተቀበልኩ በአሕዛብ ላይ ስልጣንን እሰጣለሁ። በብረትም ብትር ይገዟቸዋል፣ እንደ ሸክላ ዕቃም ይቀጠቀጣሉ። የንጋትም ኮከብ እሰጠዋለሁ። መንፈስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። እቺ ቤተ ክርስቲያን በምንድን ነው የተወገዘችው? ሲባል ብልሹ ቲያጥሮን ቤተክርስቲያን ብልሹ ተብላ ተጠቅሳለች። ለምንድን ነው ብልሹ የተባለችበት? በአንደኛ ነገስት ምዕራፍ 17 ላይ የኤልያስን ታሪክ በኤልያስ ዘመን በአካብ ዘመን የአካብ ሚስት የነበረችውን ኤልዛቤልን የሲኖዳውያንን አማልት ይዛ መታ እስራኤላውያን እንዲሰስኑ እና የልምላሜ አምላክ ብለውን እንዲያመልኩ ያደረገችውን የኤልዛቤልን መንፈስ ነው። ኤልዛቤል በአንደኛው ክፍለ ዘመን ላይ አልነበረችም ብዙዎቻችን እንደምናውቀው ነገር ግን በአካብ ዘመን በኤልያስ ዘመን ኤልዛቤል ብትሞትም ዘመን ጠብቆ በእሷ ላይ ሲሰራ የነበረ ክርስቲያኖችን የሚያረክስ ክርስቲያኖችን ወደ ዓለም እንዲገቡ የሚያደረግ የሚያሴሰን ኃጢአት የሚያደርግ መንፈስ አለ ማለት ነው ስለዚህ ቲያጥሮን ቤተ ክርስቲያን በምንድን ነው የምትታወቀው ከተባለ ብልሹ የሆነች በርኩሰት ጣዖትን በማምለክ በዝሙት ዝሙት ሲባል የሥጋ ዝሙት አይደለም መንፈሳዊ ዝሙት መንፈሳዊ አመንዝራነትን እግዚአብሔርን ከጣዖት ጋር አብሮ ደብሎ ማምለክ ስለዚህ ጠቅለል ባለ መልኩ ምዕራፍ ሁለት ላይ የተገለጠውን ሰባቱን አብያተ ክርስቲያናት መካከል አራቱን ስንመለከት የኤፌሶን ቤተክርስቲያን ግድ የለሽ ቤተክርስቲያን ተብላለች የሰርሜነስ ቤተክርስቲያን የተሸለመች ቤተክርስቲያን ተብላለች የጴርጋሞን ቤተክርስቲያን ደግሞ ከዓለም ጋር የምትስማማ ተብላለች የቲያጥሮን ቤተ ክርስቲያን ደግሞ ብልሹ ቤተ ክርስቲያን ተብላለች። እንግዲህ በምዕራፍ ሁለት ላይ አራት አብያተ ክርስቲያናት ተዘዝረዋል። ያለ ነቀፋ የተገኘችውና የተሸለመችው የሰርሚንስ ቤተ ክርስቲያን ናት። ቀጥሎ ደግሞ በሚቀጥለው ሳምንት ላይ ምዕራፍ ሶስት ላይ ሶስት አብያተ ክርስቲያናትን እንመለከታለን። እነዚህ ሶስቱ አብያተ ክርስቲያናት ደግሞ ካራክተራቸው በምን በምን እንደተገለጠ በሚቀጥለው ሳምንት የምንመለከት ይሆናል። እንደነገርኳችሁ ቨርስ ባይ ቨርስ ማየት ዮሐንስ ራዕይን በእንዲህ አይነት ሁኔታ በጣም ከባድ ነው የሚሆነው። ስለዚህ በንባብና በጥልቅ ጥናት መካከል ሰርቬ የሚባለውን ነገር ነው ያየ ነው ማለት ነው። ምናልባት መናገር የምትፈ